በ2009 ዓ.ም በዲላ ከተማ የተመሠረተው የሶዶ ክርስቲያና ማህበር በተለያዩ ምክንያት ወደ ሀገር ቤት ሄደው የመስቀል በዓልን ማክበር ለማይችሉ ባሉበት በዓሉን እንዲያከብሩና ባህላዊ እሴቶቹ ተጠብቀው ከትውልድ ወደ ትውልድ እንዲተላለፍ እየሰራ ያለ ማህበር ነው። የዘንድሮ የመስቀል በዓል ለየት የሚያደርገው አይችሉም ያሉንን የህዳሴ ግድብ ባስመረቅንበት ወቅት ነው ያሉት የማህበሩ ሊቀመንበር ጸጋዬ አለማየው። ማህበሩ በማህበራዊ እና ኢኮኖሚያዊ ጉዳዮች ከመሳተፍም ባለፈ አብሮነትንና አንድነትን የማስቀጠል የማስቀጠልና የማጠናከር እሴቶች ላይ እንደሚሳተፍ ገልጸዋል። ባህልና ሴቶቻችንን ከትውልድ ወደ ትውልድ በማሸጋገር አብሮነትና የአንድነት እሴቶችን በማስከበር በማጠናከር በማዳበር በንቃት በመሳተፍ ላይ ይገኛል። በበዓሉ ላይ በእንግድነት ተገኝተው ባዩት ነገር መደሰታቸውን የገለጹት ጋዜጠኛ የሽዋ ማስረሻና ሶዶሌማ አብሮነትና ኢትዮጵያዊነታችን መገለጫ የሆኑ ጉዳዮችን ማጠናከር እንደሚገባ ተናግሯል። ምሳሌ በጣም ነው የተደሰትኩት፣ ምክንያቱም አስተናጋጆቹ የጉራጌ ክስታን የማህበረሰብ አባላት ቢሆኑም ታዳሚዎቹ ግን የዲላ ዞንና የጌዲኦ ዞንና የዲላ ከተማ ነዋሪዎችም ናቸውና በጋራ እጅግ በጣም ደስ የሚል አንድነት ኖሯቸው እያከበሩት ነው ያዩት እና ኢትዮጵያዊነት ይሄ ነው። ብዙ ቦታ ላይ እያጣ ነው የመሰለን ነገር ግን ደግሞ ሁሌም ልናጎለብተው የሚገባ የጋራ የሚያደርገን እሴት ላይ መስራት ነው እና እኔ እንደዚህ አይነት ማህበራዊ መስተጋብሮች በጣም ከሚስቧቸው ሰዎች መካከል አንዷ ነኝ። ደቡብ ሬዲዮና ቴሌቪዥን ድርጅትም ስለሰራሁኝ ይህንኑ ፕሮግራም በዘገባ አገልግሎት ልክ እንዳሁኑ ባልደረቦቼ ከፊት ለፊት እንደምትመለከቷቸው መጥቼ ዘግቤያለሁ። በመታደምም ዲላ በዩኒቨርሲቲ ቆይታዬ እዚህ ጎራ ብቻ ወጣ ብቻ ማለት ይጠይቅ ስለነበረ ከዩኒቨርሲቲው እየመጣሁ ሶስቱንም ዓመት ከእነሱ ጋር አክብሬ ያለው እና የዲላ ሶዶክስታኔ ተወላጅና ነዋሪዎች ማህበርን ቀደም ሲልም አውቀዋለሁ። ይህ ስለ ማህበሩ ጥንካሬ ወይም ስለ ማህበሩ ኮንሲስተንሲ ቀጣይነት ባለው መልኩ መምጣቱን የተደሰትኩበት በመሆኑ ነው። ድጋሚ እንግዳ ይዤ የመጣሁት እና ብልቃት ዲ ከዚህ ይቀርስ ነው በለን። ወይዘሮ ጤናዬ አንጨሞና ገነት ተስፋዬ ተወልደው ያደጉት በዲላ ከተማ ነው። ከቤተሰብ የወረሱት የመስቀል በዓል አከባበር በዲላ ከተማ በማህበሩ አማካኝነት በአብሮነት እያከበሩ እንዳለ ተናግረዋል። ትውልዱም ይህንኑ ባህል ሊያስቀጥል እንደሚገባ ጠቁመዋል። መስቀል መስቀል ነው ለሁላችንም። ለምን ብሔር ብሔረሰቦችን አይለይም። እዚህ ቦታ ላይ ስናከብር ወላይታን እንጠራለን፣ ጌዲዮን እንጠራለን፣ ጓደኞቻችን እንጠራለን። ሙስሊም ወንድሞቻችንና ና እህቶቻችን ይኖራሉ። ትውፊታችንና ባህላችንን እንዲያውቁልን ነው ዋናው እዚህ የምናከብረው ብቻችን። ይህን ነገር ይዘው መሄድ አለባቸው፣ ተመልክተው ማለፍ አለባቸው። ነገር ለራሳቸውም ትውልድ እንዲያስተላልፉ ነገሩ እንዳይበላሽ ትክክለኛ ትክክለኛውን ባህል ከገጠር ያመጣነውን እዚህ ለነሱ እንዲያዩ እንዲጠቀሙ እናደርጋለን። የጌዲዮ እና ጉራጌ ማህበረሰብ በባህል የሚያስተሳስሩ ነገሮች አሉ ያሉት በምስራቅ ጉራጌ ዞን የደቡብ ሶዶ ቡኢና ሶዶ ወረዳ ተወካዮች፣ ይህንኑ አጠናክሮ መሄድ ያስፈልጋል ብሏል። የሶዶ ክስታኔ ማህበረሰብ ተወላጀው ነው ነውም አካል በተለይ የጌዲዮ ዞን ነዋሪዎች ና የዲላ ከተማ ነዋሪዎች በጋራ በዚህ መልኩ ስናከብር ባህል ምን ያክል አስተሳሳሪ የጋራ ሊያደርግ እንደሚችል የሚያሳይ ነውና እኔ ይህ አንድነታችን የበለጠ ተጠናክሮ መቀጠል መቻል አለበት። በስነ ልቦናም፣ በባህልም፣ በአንዳንድ ጉዳዮች የሶዶ ክርስቲያን ማህበረሰብ እና የጌዲዮ ህዝብ የሚያቀራርቡን ጉዳዮች አሉና እነዚህን ጉዳዮቻችን የበለጠ እያጠናከርን አንድነታችን የበለጠ እየተጠናከረ መሄድ መቻል አለበት የሚል መልእክት ለማስተላለፍ ነው። በጌዲዮ ዞን መጥተው ባዩት ነገር መደሰታቸውንም አልሸሸጉም።